ኢራን ያስወነጨፈቻቸው ሚሳይሎች አፈሙዛቸውን ወደ ቴል አቪቭ አድርገው ሲገሰግሱ፣ የሊባኖስ ሰዎች ቤሩት ላይ አሻቅበው ወደ ሰማይ እያዩ በሰላም ግቡ ብለው ይሸኟቸዋል። ሚሳይሎቹ ቴል አቪቭ ሲደርሱ ግን ሁሉም እንደታሰበው ቁልቁል ወርደው የታቀደላቸውን ኢላማ አይመቱም። ሕንፃ ከማፍረስ ይልቅ አብዛኞቹ አየር ላይ እንዳሉ እንደ ርችት ፈክተው ሲጠፉ ይታያሉ። እስራኤል በዓለማችን ላይ ሰማያን ዘግታ ከተሞቿን በመጠበቅ አቻ ያልተገኘላት ሀገር። እንዲያም ሆኖ ግን የኢራን ተኳሾችም የዋዛ አይደሉም። የእስራኤልን የሰማይ ላይ የብረት ጋሻዎች ጥሰው ሲገቡ ታይተዋል። የዛሬ ጨዋታችን ግን ስለ ኢራን ሚሳይሎችና ተኳሾች አይደለም ይልቅስ የምንጫወተው የእስራኤልን ሰማይ ስለሚከልሉ ጋሻዎች ነው። አይረን ዶም፣ ዴቪድ ስሊንግ፣ አሮውና ስለ ሌሎቹ የእስራኤል የሚሳይል መከላከያ ጋሻዎች እናወራ። እንዴት ይሰራሉ? ምን ያህል ዋጋ ያስወጣሉ? የኢራንን ሚሳይሎች እስከመቼ እያከሸፉ መዝለቅ ይችላሉ? አጠቃላይ መረጃ እነሆ አብራችሁን ቆዩ እስራኤል በዓለም ላይ ውጤታማነታቸው የተፈተኑ ናቸው ተብሎ የሚታመኑ የሚሳኤል ጥቃት የመከላከያ ስርዓት ያላት ሀገር ናት ነገር ግን ከኢራን ጋር በገባችባቸው ግጭት ውስጥ በሚካሄዱ የሚሳኤል ጥቃት ልውውጦች ውስጥ እነዚህን የጥቃት መከላከያዎች ጥሰው በማለፍ በሰዎችና በህንፃዎች ላይ ጉዳት እየደረሰ ነው ከዚህ ቀደም እስራኤል ሐማስ ከጋዛ ሄዝቦላህ ከሊባኖስ እንዲሁም ውቲዎች ከየመን በኩል የሚሳኤል ጥቃት ሲፈጽሙባት ቆይተዋል በነዚህ ወቅቶች ጥቃቶችን ለመመከት ሁሉንም የሚሳኤል መከላከያ ዘዴዎችን ተጠቅማለች እነዚህ የእስራኤል የሚሳኤል መከላከያ ስርዓቶች ያጨርቀት ሮኬቶችን የሚመክተው አይረንዶም እስከ ባላስቲክ ሚሳኤል ድረስ የሚከላከለውን አሮው የተሰኘ ጸረ ሚሳኤል መሳሪያዎችን ያካትታሉ በዛሬ ቆይታችን ሁሉንም በዝርዝር ናያቸዋለን እስራኤል በርካታ የአየር መከላከያ ዘዴዎች አሏል እንደየአቅማቸው በተለያየ ከፍታና ርቀት ላይ የሚመጡ ሚሳኤል ጥቃቶችን ለማክሸፍ የሚውሉ ናቸው። ከእስራኤል የሚሳኤል ጋሼዎች መካከል በጣም የሚታወቀው አይረንዶም ሲሆን የአጭር ርቀት ሮኬቶችን ለመከላከል የሚያስችል ነው። የመሳሪያ ሞርታሮችን እና ከሚሳኤል ማስወንጨፍ የሚተኮሱ ከአራት እስከ ሰባ ኪሎሜትር ርቀት የሚጓዙትን ያከሽፋል። የዳዊት ወንጭፍ ወይም ዴቪድ ስሊንግ የተሰኘው ደግሞ እስከ 300 ኪሎ ሜትር ርቀት የሚጓዙትን የረጅም ርቀት ሮኬቶችን ክሩዝ ሚሳይሎችን እና የመካከለኛ ወይም የረጅም ርቀት ባላስቲክ ሚሳይሎችን ለመከላከል ያስችላል። አረው ሁለትና አረው አረ ሶስት የሚባሉ ደግሞ እስከ 2400 ኪሎ ሜትር ርቀት የሚጓዙ መካከለኛና ረጅም ርቀት ሚሳይሎችን ይከላከላሉ። አይረንዶም ጸረ ሚሳኤል አይረንዶም በጦርነት ውስጥ ተደጋግሞ የተሞከረ የዓለማችን የአየር መከላከያ ስርዓት መሆኑ ይነገርለታል። ከቅርብ ዓመታት ወዲህ ሐማስና ሌሎች የጋዛ ታጣቂ ቡድኖች እንዲሁም ሄዝቦላ ከሊባኖስ ሆኖ ወደ እስራኤል በተኮሳቸው የሚሳይሎች ብዛት ነው መሳሪያው ተደጋግሞ የመሞከር ዕድል ያገኝ። በመላው እስራኤል የሚገኙ የአይረንዶም ማስወንጨፊያ ባትሪዎች አሉ። እያንዳንዱ ባትሪ ሶስት ወይም አራት ማስወንጨፊያዎችን ይዘዋል። እያንዳንዳቸው 20 ሚሳይሎችን የማክሸፍ ብቃትም አላቸው። አይረንዶም ለጥቃት የሚመጡ ሮኬቶችን በራዳር ፈልጎ ይከታተላል። የትኞቹ ሮኬቶች ህዝብ በሚበዛባቸው ቦታዎች ላይ ሊወድቁ እንደሚችሉ ያሰላል። ባደ ቦታ ላይ የሚወድቁትን በመተው አይረንዶሙ ሚሳይሎቹን ወደ እነዚህ ሮኬቶች በመተኮስ ያጨናግፋቸዋል። የእስራኤል መከላከያ ሰራዊት አይዲኤፍ እንደሚለው ከሆነ አይረንዶም ካነጣጠረባቸው ሮኬቶች ዘጠና በመቶ ያህሉን ያመክናቸዋል። ታሚር የሚሰኙት እያንዳንዳቸው ሚሳይሎቹ 500 ዶላር ገደማ ያስወጣሉ። የአውሮፓውያን አቆጣጠር በ2006 በእስራኤልና በሄዝቦላህ መካከል በነበረው ጦርነት በኋላ የተሰራ መሳሪያ። በወቅቱ ህዝቦላ ወደ እስራኤል 400 የሚጠጉ ሮኬቶችን በመተኮስ ከፍተኛ ጉዳት ከማድረስ ባለፈ በደርዘን የሚቆጠሩ ዜጎችን ገድለዋል። ጸረ ሚሳይል መሳሪያው የእስራኤል ኩባንያ በሆኑት ራፋኤል አድቫንስ ዲፌንስ ሲስተምና የእስራኤል ኤሮስፔስ ኢንዱስትሪ የተነደፈ ሲሆን የአሜሪካን መጠነኛ ድጋፍ በመጠቀም በ2011 ነበር የተመረተው። አይረንዶም ለመጀመሪያ ጊዜ በዘመቻዎች ላይ ጥቅም ላይ እየዋለው በዚያው ዓመት ሲሆን ከጋዛ የተተኮሱ ሮኬቶችንም ማክሸፍ ችሏል። የአይረንዶም ሚሳይሎች ከጥቅምት 2023 ወዲህ ብቻ ሐማስና ሌሎች ታጣቂ ቡድኖች ከጋዛ እንዲሁም ደግሞ ሄዝቦላ ከደቡብ ሊባኖስ የተኮሳቸውን በ10 ሺዎች የሚቆጠሩ ሮኬቶችን ማክሸፍ ችሏል። ዴቪድ ስሊንግ የዳዊት ወንጭፍ ጸረ ሚሳኤል፣ በዕብራይስጥ ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ ወይም ዴቪድ ስሊንግ እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል ይችላል። መስከረም 2024 ላይ ሄዝቦላህ ከሊባኖስ የተኮሰውን የባላስቲክ ሚሳኤሎች ለመከላከል ጥቅም ላይ ውሎ ነበር። እንደ እስራኤል ጦር ገለጻ ከሆነ ኢራን የተሠራው ይህ ቃድራ እንደ የተሰኘ ባላስቲክ ሚሳይል ከ700 እስከ 1000 ኪሎ ግራም ክብደት ያለው የመካከለኛ ርቀት ባላስቲክ ሚሳይል ሄዝቦላህ ሚሳይሉ ኢላማ አድርጎት የነበረው በቴል አቪቭ የሚገኘውን የሞሳድ ዋና መስሪያ ቤት እንደነበር ገልጿል። የእስራኤል ጦር ግን ሚሳኤሉ ወደ መኖሪያ መንደሮች እያመራ ነበር ብለዋል። የዳዊት ወንጭፍ በእስራኤሉ ራፋኤል አድቫንስ ዲፌንስ ሲስተምስና በአሜሪካው ራይቲዮን የጋራ ጥምረት የተሰራ ነው። በአውሮፓውያኑ 2017 ነው አገልግሎት ላይ መዋል የጀመረው። እስተነር የተሰኙት ሚሳይሎቹ የአጭር የመካከለኛና የረጅም ርቀት ባላስቲክ ሚሳይሎችን በዝቅተኛ ከፍታ ላይ ለመምታት የተሰሩ ናቸው። እንደ አይረን ዶም ሁሉ የዳዊት ወንጭፍ ሚሳይሎች የሚያነጣጥሩ መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ነው። እንዳይረንዱ ሁሉ ታዲያ የዳዊት ወንጭፍም አውሮፕላኖችን፣ ድሮሞችንና ሚሳኤሎችን ሚሳይሎችን ይከላከላል። እያንዳንዱ የዳዊት ወንጭፍ ሚሳይል 1 ሚሊዮን ዶላር ገደማ ዋጋ ወጥቶለታል። በግንቦት 2022 በጋዛ የሚገኘውን የፍልስጤሙ እስላማዊ ጅሃድ ቡድንን ጥቃት ለመከላከል የዳዊት ወንጭፍ ጥቅም ላይ ይውሏል። ቡድኑ ከ1100 በላይ ሚሳይሎችን የተኮሰ ሲሆን እስራኤል ስጋት ፈጥረዋል ካለቻቸው ውስጥ 96 በመቶውን ሮኬቶች ማምከኗን ተናግራለች። አሮው ቀስት ጸረ ሚሳኤል አሮው ሁለት ወይም ቀስት የተነደፈው ከመሬት 50 ኪሎ ሜትር ርቀት ላይ በመምዘግዘግ የአጭርና የመካከለኛ ርቀት ባላስቲክ ሚሳኤሎችን ለመከላከል ነው። ይህ የጸረ ሚሳኤል መከላከል የተሰራው በ1991 ከመጀመሪያው የባህረ ሰላጤው ጦርነት ማብቂያ በኋላ ነበር። በወቅቱ ኢራን በደርዘን የሚቆጠሩ የሶቪየት ሰራሽ ስኳድ ሚሳኤሎችን ወደ እስራኤል ተኩሳለ። አሮው ሁለት በአውሮፓውያኑ ሁለት ሺህ ላይ በእስራኤል ሰራዊት ጥቅም ላይ መዋል ጀመረ። አሮ ሁለት ሚሳኤሎችን ከ500 ኪሎሜትር ርቀት ላይ መለየት ይችላል። ሚሳኤሎቹን የሚያጨናግፈው ግን ከማስወንጨፊዎቹ 100 ኪሎ ሜትር ርቀት ገደማ ላይ ነው። ሚሳኤሎቹ ከድምፅ ፍጥነት ከ9 እጥፍ በላይ ይጓዛሉ። በአንድ ጊዜም እስከ 14 ኢላማዎች ላይ ሊተኩስ ይችላል። አሮ ሁለት በአውሮፓውያኑ 2017 የሶሪያን ሚሳኤል ለመምታት ለመጀመሪያ ጊዜ በውጊያ ወቅት ጥቅም ላይ ውሏል ተብሏል። የዚሁ ጸረ ሚሳኤል ዝርያ የሆነው አሮው ሶስት ደግሞ በዚሁ ዓመት ነበር ለመጀመሪያ ጊዜ ጥቅም ላይ የዋለው። ይህ መሳሪያ ከከባቢ አየር ውጭ የሚጓዙ የረጅም ርቀት ባላስቲክ ሚሳይሎችን ለመጽነፍ የተነደፈ ለ2400 ኪሎ ሜትር የመጓዝ አቅምም አለው። በአውሮፓውያኑ 2017 አገልግሎት ላይ የዋለ ሲሆን ለመጀመሪያ ጊዜ በውጊያ ላይ ጥቅም ላይ የዋለው ደግሞ በ2023 ነው። በዚህም የመን ውስጥ ያሉት የወቶ አማጽያን በደቡብ እስራኤል በሚገኘው በዕላት የባህር ዳርቻ ከተማ ላይ የተኮሱትን ባላስቲክ ሚሳኤል ለማክሸፍ አገልግሏል። አሮ 3 የተመረተው በመንግሥታዊው የእስራኤል ኤሮስፔስ ኢንዱስትሪ ሲሆን በአሜሪካ ቦይንግ ኩባንያም ድጋፍ ተደርጎለታል። ሁሉም የእስራኤል የሚሳይል መከላከያ ስርዓቶች የኢራንን ግዙፍ ሰው አልባ አውሮፕላኖችና ሚሳይሎችን ለመመከት ባለፈው ዓመት ሚያዝያ ወር ላይ ጥቅም ላይ ውለዋል። የሚሳኤል መከላከያዎቹን ጨምሮ የአሜሪካ የዩናይትድ ኪንግደም እና የተባበሩት አረብ ኤሚሬትስ ተዋጊ ጀቶችም ሶስት መቶ የሚጠጉትን የኢራን ሚሳይሎች መጥተው ማክሸፋቸው መዘገቡ ይታወሳል ታድ ጸረ ሚሳይል ታድ የተባለው ጸረ ሚሳኤል ከሌሎቹ አዲሱ የሚሳኤል መከላከያ ሲሆን የተሰራውም በእስራኤል የቅርብ ወዳጅ አሜሪካ ነው። ይህን የሚሳኤል መከላከያን አሜሪካ ለእስራኤል የሰጠችው ባለፈው ጥቅምት ኢራን በእስራኤል ላይ ጥቃት መፈጸሟን ተከትሎ ነው። ይህ ታድ የተባለው ሚሳኤል እንደ የዴቪድ ስሊንግ ጸረ ሚሳኤል ስርዓት የጠላት ሚሳኤልን ከ150 እስከ 200 ኪሎ ሜትር ርቀት ወደ ኢላማው በተቃረበበት በመጨረሻው ደረጃ ላይ ነው መቶ የሚይጥ ነው። ይህ የሚሳኤል ማምከኛ መሳሪያ በጠላት የተተኮሱ ሚሳኤሎችን በመሬት ከባቢ አየር ውስጥና ከዚያም ውጪ መቶ ማክሸፍ ይችላል። ይህ መሳሪያ ስድስት ጸረ ሚሳኤል መወንጨፊያ ያሉት ሲሆን እያንዳንዳቸው ስምንት ሚሳኤሎችን ስለሚይዙ በአንድ ጊዜ 48 ሚሳኤሎችን ይታጠቃል። ታድ የተባለውን ጸረ ሚሳይል ለማንቀሳቀስ አሜሪካ ወታደሮቿን እስራኤል ውስጥ አሰማርታለች። የአሜሪካ ጦር ሰራዊት ይህንን ታድ የተባለ ፀረ ሚሳይል ስርዓት ከአውሮፓውያኑ 2015 ጀምሮ እየተጠቀመበት ሲሆን ሳውዲ አረቢያና የተባበሩት አረብ ኤሚሬት ስም ገዝተው ታጥቀውታል። ውድ የአገልግላችን ተቋዳሾች እስራኤል ከተሞቿን ስለምትጠብቅባቸው የብረት ኮፍያዎች ይህንን ያክል ከነገርናችሁ በመጨረሻ ጦርነቱ ዛሬ ስላለበት ሁኔታ አዳዲስ መረጃዎችን በአጭሩ እናካፍላችሁና የዕለት መሰናዷችንን እናብቃ። በኢራን በኩል የኢራን የውጭ ጉዳይ ሚኒስትር አባስ አርግቺ የአሜሪካ በግጭቱ መሳተፍ እጅግ አደገኛ ነው ሲሉ አስጠንቀቀዋል። ለዲፕሎማሲያዊ ንግግር ከኢራን ውጭ ጉዳይ ሚኒስትር አጋርች ጋር በኢስታንቡል የተገናኙት የቱርኩ ፕሬዚዳንት ሬሲብ ጣይብ ኤርዶጋንም እስራኤል ለመካከለኛው ምስራቅ ሰላም ትልቋ እንቅፋት ናት ብለዋል። የኢራን ጤና ሚኒስትር ከስምንት ቀናት በፊት ግጭቱ ከተቀሰቀሰበት ጊዜ አንስቶ ቢያንስ 430 ሰዎች መገደላቸውን ገልጸዋል። በእስራኤል በኩል የእስራኤል ጦር ኢላማ አድርጎ በፈጸመው ጥቃት ሁለት የኢራን የጦር አዛዦችን መግደሉን አስታውቋል። እነዚህም የሐማስ አስተባባሪ ሳኢድ ኢዛድና የኩዱስ ኃይል አዛዥ የሆኑት ቤናም ሻሪያ ናቸው ተብለዋል። የእስራኤል መከላከያ ኃይል ስምንት የኢራን ድሮኖችን ዛሬ ጠዋት ላይ ወደ እስራኤል አየር ክልል መብረራቸውን ገልጿል። እስራኤል ግጭቱ ከጀመረ አንስቶ በልብ ሕመም የሞተን ጨምሮ 25 ሰዎች መገደላቸውንና ና 2517 ሰዎች መቁሰላቸውን አስታውቃለች። በሌላ በኩል ደግሞ የአሜሪካ የብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ አሁን ለኢራን በሳምንታት ውስጥ ኒክሌር ልትሰራ ትችላለች ብለው እንደሚያምኑ ተናግረዋል። ፕሬዚዳንት ትራምፕ ግን ኢራን የኒክሌር ጦር መሳሪያ እየገነባች ስለመሆኗ ምንም አይነት መረጃ ባለመኖሩ የብሔራዊ ደህንነት ዳይሬክተሯ ተሳስተዋል ሲሉ ለጋዜጠኞች ተናግረዋል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡኑን ሰናይ ጊዜ